በተለያዩ ምክንያቶች ምርት ያቆሙ ከሚጠበቅባቸው በታች ሲያመርቱ የነበሩ ኢንዱስትሪዎችን ለማነቃቃት እንደ ሀገር ተግባራዊ የተደረገው የኢትዮጵያ ታምርት ንቅናቄ ለአምራቹ ዘርፍ ትልቅ ተስፋን ይዞ የመጣ ነው። ኢትዮጵያ ታምርት ሞቶ በተግባር በዚሁ ስኬት፣ በዚሁ ስፕሪት ከቀጠለ እርግጠኛ ነኝ አስር ዓመት ሳይሞላን ኢትዮጵያ ብዙ ኢንቨስተሮች ይፈጠሩበታል ብዬ አምናለሁ። ተስፋ እየቆረጥን የመጣ ነውና እየጨለመብን የነበረው የማኑፋክቸሪንግ ዘርፉ ስራ ብርሃን እያገኘን ነው ብዬ በኢትዮጵያ ታምርት ሂደት ላይ ተስፋ አረጋለሁ። ሰፊ አድርገን እንድናይ ነው እያሰብ ነው። ምክንያቱም ኢትዮጵያ ታምርት ተብሎ መንግስትም ከተነሳ፣ ትኩረት እናገኛለን የሚል ተስፋ ነው ያለን። ደሞም አግኝተናል። ድጋፍም አለ። እኛም ደግሞ መነሳሳት ፈጥሮብናል። በእውነት ኢትዮጵያ ታምርት ከዚህ ቀደም ለዘርፉ ምቹ ያልነበሩ አሰራር ሂደቶችን በማስቀረት ቅንጅታዊ ተግበራን እውን ያደረገው ንቅናቄውም ተኪ ምርቶችን በሀገር ውስጥ የማምረት አቅምን ከማሳደግ ባለፈ ለዓለም ገበያ ጥራት ያለው ምርት በማቅረብ ለውጭ ምንዛሬ የግኝቱ ጉልህ ሚናውን ተወጥቷል። ባለፉት ሶስት ዓመታት የተሰራው ስራም ለዚህ እማኝ ሆኖ ይጠቀሳል። ንቅናቄው ተጨባጭ ለውጥ እንድናሳይ አድርጎናል ያሉ አምራቾች ያነሱት ሀሳብ ነው። የእኛ ሰው የውጭ ምርት ነው የሚወደው ስለዚህ በዛ መልኩ በቃ ኢትዮጵያ ውስጥ እንዲህ አይነት ምርት ይመረታል የሚለውን ግንዛቤ እንዲያገኙ ሰዎችም እንዲገዙ ስለሚያበረታታ ራሱ ኢትዮጵያ ታምርት በዛ መልኩ ጥሩ ግንዛቤ ሰው እንዲኖረው ረድተዋል ብዬ አምናለሁ። በዚህ የኢትዮጵያ ታምርት ንቅናቄ ገበያ እድል ተፈጥሯል። የማምረት ንቅናቄ ተፈጥሯል። አለም አቀፍ ፕሮሞሽን ተሰርቷል። የሚዲያ ከቨሬጅ ተገኝቷል። ይሄ ተጠቃሎ ደግሞ አንድ ላይ ኢንዱስትሪዎች እንዲያድጉ የተለየ ትኩረት እንዲያገኙ የሚያደርግ ንቅናቄ ፈጥሯል ብለን እናምናለን። ስልጠናዎች አሉ፣ ማበረታቻዎች አሉ፣ የውጭ የገበያ ትስስር አለ። ከይሄ ሁሉ የገበያ ትስስሩም ሆነ ወደ ውጭ ማለት እኔ ያለሁት ያው ገላን ላይ ነው። ከገላን እንደ ሸገር ነው፣ ከሸገር እንደ ኢትዮጵያ ነው፣ ከኢትዮጵያ ደግሞ እንደ አለም እያስተዋወቅን ያለ ነው። የዚህን ያህል እየሄድን ያለ ነው። በኢትዮጵያ ታምርት ነው። የኢንዱስትሪው ክፍለ ኢኮኖሚ ለሀገሪቱ ምጣኔ ሀብት በጎ ሚናው እንዲወጣ ጠቅላይ ሚኒስትር ዶክተር አብይ አህመድ በ2014 በይፋ ያስጀመሩት የኢትዮጵያ ታምርት ንቅናቄ የኢንዱስትሪዎችን የማምረት አቅም ማሳደግ፣ ከውጭ የሚገቡ ምርቶችን መተካትና ዘርፉ ለበርካቶች የስራ ዕድል እንዲፈጥር ማስቻል ዋነኛ ግቡ ነበር። አሁን ላይ ሶስት ዓመታትን ያስቆጠረው ንቅናቄው ለአምራቹ በተሰጠው ልዩ ትኩረት ያሉ ማነቆዎችን በመፍታት አበረታች ውጤት እንዲመዘገብ አቅም ፈጥሯል። ችግራችን የሀገር ውስጥ ገንዘብ ካልሆነ በስተቀር ዶላር ችግር ነው ተብሎ አይታሰብም። ይሄ አመጣው አንዱ ለውጥ ነው። ሁለተኛው በኢትዮጵያ ታምርት በየሴክተሩ የሚያጋጥመንን ችግር ለዚህ ግሩፕ አቅርበን በቀላሉ የሚፈታበት ሂደት አለ ብለን እናምናለን። አንደኛው በተግባር ይሄ ድርጅት አዳል የሚያገኘው አድቫንቴጅ ከባህር ላይ የሚመጡ በሞጆ በኩል የሚገቡ እቃዎች፣ በቀላሉ የማምረቻ ወይም የፋብሪካ ጥሬ ዕቃ የሚሆን መሳሪያ የሚሆን ሲመጣ ቅድሚያ የተሰጠው በልዩ መስኮት መግባቱ ትልቅ ተስፋ ነው። ንቅናቄው ከመጀመሩ አስቀድሞ ሀገራዊ የኢንዱስትሪዎች የማምረት አቅም 48 በመቶ ብቻ እንደነበር የኢንዱስትሪ ሚኒስቴር መረጃ ያመለክታል። ከንቅናቄው ወዲህ ግን ቅንጅታዊ አሰራርን በማጠናከር ችግሮችን በመለየትና መፍትሄ በመስጠት በተከወነው ስራ የተዘጉ ኢንዱስትሪዎችን ወደ ስራ በማስገባት የማምረት ምጣኔውን ከነበረበት 48 በመቶ ወደ 61 በመቶ ማሳደግ ተችሏል። ኢንዱስትሪዎች ነበሩ። ወደ 625 የሚጠጉ ኢንዱስትሪዎች ንቅናቄው ተጀምሮ ቀጥቶ ጀምሩ በተወሰነ በተወሰኑ ዓመታት 625 የሚጠጉ ኢንዱስትሪዎች የአምራች ዘርፎች ወደ ተግባሪ እንዲመለሱ ነው የተደረገው። ከተመለሱም በኋላ ደግሞ ቀጣይነት ያለው ድጋፍ ስለሚያስፈልጋቸው ንቅናቄ ወይም ኢኒሼቲቭ ሁሉንም ሴክተር ሁሉንም ሚኒስቴር ተቋማትን ባካተተ መልኩ ስትሪንግ ኮሚቴ እንዲደራጅ ነው የተደረገው። የስትሪንግ ኮሚቴ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርበት ኮች የሚደረግ የካውንስል እንዲደራጅ ነው የተደረገው። በዚህም የኢንዱስትሪው ዘርፍ በየአመቱ ለምጣኔ ሀብቱ የሚያበረክቱ አስተዋፅኦ የጎላ እንዲሆን አድርጎታል። በ2017 8 ወር ውስጥ ብቻ ወደ 24 ሚሊዮን የሚጠጋ ዩኤስዲ ወደ ውጭ ከአምራች ዘርፎ የተላከበት ከዚያ ውጭም ሳይሆን ተኪ ምርት የምንለው በሀገር ውስጥ ምርት እንድንኮራ ሕብረተሰቡ በሀገር ውስጥ ምርት እንዲጠቀም ከማድረግ አንጻር ዘንድሮ ብቻ ወደ 278 ቢሊዮን ብር ተኪ ምርት አጠቃላይ ከውጭ መግባት የነበረበት በሀገር ውስጥ ያመረትንበት፣ በ2016 ወደ 284 ሚሊዮን ብር የዳንበት